ሳሩን እንግዲህ በወደቀችበት እንግዲህ ሆስፒታል ስትሄድ ፓላራይዝ ሆናለች ማለት ነው። ህይወት ለዚህ ምክንያት እኔ ነኝ እያለች ነበር ማለት ነው። ሩቲ ደግሞ የእጇን ያገኘችው እንደዚህ አትበይ፣ እሷ የእጇን ስላገኘች ለጉልበተኛ ጉልበተኛ ማለበት። እህትሽን እኮ በሁለት እግሯ ለመቆም በጣም ብዙ ጊዜ ይፈጅባታል፣ ከናካቴም ዊልቸር ላይ ልትቀመጥ ትችላለች። እና ይሄ ምንም አይመስልሽም አለቻት ክፉ ሰዎች እድሜ ረዥም ነው። አውቃለሁ፣ ግን አንቺም ከሳሩን ትጠያታለሽ? እንዴ ስትሩቲ ትጠይቃታለሽ? ህይወት ማለት ነው። አይ አለች ህይወት። በዚህ አጋጣሚ ማለት የራሷ ጉዳይ ነው። ከዚህ በላይ ብዙ ነገር ቢደርስባትም አያገባኝም አለች። አንዳንድ ጊዜ እኮ ሰምተን እንዳልሰማን አይተን እንዳላየን መሆን አለንበት አለች ማለት ነው ይህን ያክል ክፋት አስቀምጣብኝና በፍጹም አልረሳም የወጋ ቢረሳ የተወጋ ይረሳም ትላለች በመጨረሻም እንግዲህ ሩቲ ተከታትላ የህይወትን ልጅ አግኝታታለች ማለት ነው ሳሚና ሩቲ እንግዲህ የአንድ መንገድ ጉዞ እየተጓጓዙ ነበር ማለት ነው በዚህ አጋጣሚ እንግዲህ ሩቲ የህይወትን ልጅ አሁንም አግኝታታለች። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ክርስቲያን ወገኖች ሰላም ሰላም ብያለሁ ሰላማችሁ በያላችሁበት ብዛኔ። ለቻናላችሁ አዲስ ከሆናችሁ ሰብስክራ እያደረጋችሁ ደውል ምልክቷን መጫናት ድርሱ የህይወት መንገድ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ሳሩ ወታ ወርቃ ፓላራይዝ ሆና አለች ማለት ነው። በዚህ በፍጹም ቢሆን ሩታ ደግሞ ይቅር ለማትላት እንደሆነ የተናገረች ነው ግን እኔ እዚህ ቤት ውስጥ ከገባሁ ደግሞ መጥፎ እድል እንዲሁ ኩሳሚ ነግሮኛል። ትክክለኛ ማንነትሽን ሲያውቁ አንቺን መሬት ተጎንብሰው ሰላም ይቅር ይሉሻል አለች። እኔ እውነተኛ ማንነት አለኝ እንዴ ስትላት፣ አይ በአንድ ቀን ታውቂዋለች ስትል ሚስጥሩን ትደባብቅባታለች። ህይወትም ምንድን ነው ከእኔ የተለየ ነገር፣ እውነተኛ ማንነት የሚባለው ነገር ምን ይሆን እያለች እንግዲህ እያሰበች ትገኛለች። ሩታም ጀመር አድርጋ ነበረ እየተወችባት እኔ የማላውቀው ነገር ነገር ተፈጥሯል ማለት ነው። በዚህ ቤት ውስጥ እያለች ትገኛለች። በዛ መካከል እንግዲህ አሁንም ስብስብ ብለው ምግብ አዘጋጅታ የመድኒት ሰዓት ደርሶ ልሻል መድኒት ውሰጂ ብላ ስትወስዳት እኔ ረስቸው ነበር አለ ዳዊት። ይሄ ሁሉ የሆነ በአንቺ ምክንያት ነው ትላታለች ሳሩን። አሁንም ቢሆን ውሃውን በጭንቅላቷ ላይ ትደፋባታለች። እንደዚህ እንኳ ሁና ፓላራይዝ ሁና አላልፍ። እባክሽ ተረጋጊ እንጂ። እንዴት ብዬ ነው? ምናልባት እኮላ ልራመድ እችላለሁ። እንዴት ታዲያ አለ ዳዊት። ህይወት እኮ ለዚህ ምክንያት ልትሆንሽ አትችልም። ምን ማለትሽ ነው? አትጨካከኝ። አስፈላጊ ከሆነ የፈለገ ሆስፒታል ወስደን እናሳክምሻለን። ስለ ህመምሽ ብቻ አስቢ። እናንተ ምን ቸገራችሁ? ይቺ ህይወት የምትባል ዘረበስ ከዚህ ቤት ራሴን ታጠፋኛለች ስትል ራስሽ እኮ ነሽ ወደቅሽው። ምን አደረገችሽ? ኧረ ተይ በእናትሽ። ይቺ ልጅ ምን አደረገችሽ? እያለ ዳዊትም እየለመናት ነበረ። ሆኖም ግን አሁንም እንኳ እንደዚህ ኩና ከእሷ አልዘለችም። ከእኔ እሷ ትበልጥባል። እንደዚህ እንኳ አሁን እያየኸኝ ለእሷ ለምትቆረቆር፣ እኔ ለማንም አልቆረቆርም፣ ለማንም አልወገንም። እውነታውን ነው የተናገርኩት። ፓላራይዝ የመሆኗ እድል ደግሞ ሰፊ ነው ተብሏል እያለ ህይወት ጋር ዳዊት ያወራል። ምናልባት ሌላ ሆስፒታል ውሰደዋት መፍትሄ ሊኖር ይችላል ትላለ ህይወት። ምን ይታወቃል? ምነው ያዛን ቀን እኔ ልሂድ ባላልኩኝ። ምንም አላጠፋሽም ሳሩ እንዳሰሚ አንቺ ምክንያት ልቶኛ ትች ማለት የራሷ ተንኮል ነው እንደ ደፋት አለ ሩቲ ደግሞ በህይወት ታማካኛለች? እንዴ በፍጹም በቃ ሩቲ ሳሩን ላይ ተቀይመሽባታ ግን ትልቅንሽናት አልቻት ግን እኔ ከእንግዲህ ወዳለ ሳሩን አላዝንም። ታ ሩቲ እኔ ሄዳለሁ ባልልኩ ይህ ሁሉ ነገር አይፈጠርም ነበር። እባክሽ ይላል ዳዊት። ህዊ አንቺ አላጠፋሽም። ባለፈው ልትወጋሽ አልነበረ ፈጣሪ የስራዋን ሰጣት አላት ሩቲ ግን ዛሬ ደህና ነሽ? ምን ሆነሽ ነው ዛሬ በቢላ ከመወጋት ውጭ ሌላ ምን እንታደርገኝ ትፈልጋለህ አለችው ማለት ነው ከዛ እንግዲህ ሩቲ ለወንድሟ ወተደውላ እግዚአብሔር ከፈቀደ እስከ መጨረሻ ፓላራይ ስለምትሆን አሁን ነው ማጥቃት ያለብንና ስራህን ጨርስ ከዚህ በላይ መቆየት የለብንም እያለ ስትነጋገር ቻው በልቶ ለበል ሂድ ስትል ዳዊት አዳመጣት እና፣ አንቺ ከማን ጋር ነው የምታወሪው? ለማንኛውም ስመለስ ተመስገን ብላ ነበር። ግን እሷ አልተሰማ መስሏት፣ እኔ ግን ስታወሪ ሰምቸሻለሁ። ምንድን እያደረግሽ ነው? ስለምን እያደረግሽ ነው? እኔ ያልገባኝ ነገር አለኝ። ከማን ጋር ነው ስምታወሪው? አላት ማለት ነው በፍጹም ለማንኛውም ብሎ እንግዲህ፣ ስንመለስ ብሎ፣ እሱም ወደ ቢሮ፣ እሷም ወደ ቢሮ አጋጣሚ ሄደዋል። ከዛ እንግዲህ ሳሚና ደግሞ ህይወት አብረው ተቀምጠው እኔ ደስተኛ በሆን እኳ አንቺን ደስተኛ አደርግሻለሁ። የባክሽ እንመለስ። መራራ ነገር ባይኖር እኮ ጣፋጭ ነገር አይገኝም ነበር። ህይወትም እንደዚህ ናት። ሀዘን ባይሆን ኑሮ ደስታ አይገኝም። ማጣት ባይኖር ኑሮ፣ ማገኘትን፣ ክፋት ባይሆን ምልካምነትን አናውቀውም ነበራል። በጣም ልክ ነሽ። አንዳንድ ጊዜ ደግሞ አለ ሳሚ የምትረጅ የምትበት ነገር በጣም ላጣሽ አይገባኝም ነበር፣ ይላታል። የኔና ያንተ ታሪክ እኮ ብዙ ነው፣ በጣም አስቀያሚ ታሪክ ነው። እኔ ለማመን እንደምትቸገሪ እገባለሁ፣ አብረን እንጥፋ ሲላት፣ በፍጹም ከአንተ ጋር ሁለተኛ በደል ለመውሰድ ነው ከአንተ ጋር መጥፋ፣ እሺ ብዬ ልጥፋሉ በላንተ ጋር። ከዛ ሳሩን ሴት አይደለችም። ከዚህ ውጥንቅጡ ያለ ህይወት ለምን ወተነ፣ ለምን አዲስ ህይወት አንወጣም? ልጃችንን ደግሞ ከየትም ብዬ አመጣልሻለሁ ሲያል፣ ሁልጊዜ አንተ አላ አላምንህም ልጅሽን አመጣልሃለሁ እያልክኝ አታመጣል። ተለውጥሃል እላለሁ እንጂ ጭራሽ አትለወጥም። ሳሩን እኮ የምታዘንላት ሴት አይደለችም አለ ሳሚ። አንቺን እንኳ እንዴት እንደምታሰቃይሽ እያወቅሽ እንዴት እንደዚህ ታደርጊያለሽ? አላት ግን አንቺ በጣም መልካም ሰው ነሽ አላት። ከአንተ ደግነት የእሷ ጭካኔ ይሻለኛል። ዳዊት በሌለበት ደግሞ አታንሰው አለች ዳዊት ምንም የሚያደርገው ነገር የለም። ዳዊት እንግዳስ ሌላ ነገር ቀለበት አድርጎ የመተው አባዝ ያለበት አንቺንም ቀለበት አድርጎ እንዳይተውሽ የዛ ጊዜ ጊዜ ተስታውሻሽ እንዴ ቀለበት አድርጓል። እንደ አለ ያደረገላት ሴት አለ ስትለው፣ አዎ አላት። እሱ ራሱን እንደ ጻዲቅ የሚቆጥረው ቀለበት ያደረገ ነው ብሎ እንግዲህ ያለፈውን ያወራው ሚስጥሩ ለህይወት ያወራታል። ዳዊት አግብቶ ያልከኝ ነው አለችው። ቢያገባትማ ጥሩ ነው። አገባሻለሁ ብሎ ተዋት አልፈልግሽም ብሎ ሸመጠጣል። አውቀህ ነው ዳዊት እንደዚህ አይነት ነገር አያደርግም አለ ህይወትዬ። በእኔ የሚፈርድ ሰው ዛሬ የፈረደበት ጉድና ጅራት ከወደኋላ ነው አለ ማለት ነው ከዛ ትክዝ ብላ ህይወት ማሰብ ጀመረች። እውነት ይሄ ነገር እውነት ነው ወይ እያለች ማለት ነው። ከዛ ሩቲ ሳሩን ደግሞ ከቤቷ እዛ ክፍል ውስጥ ለብቻዋ ቁጭ ብላለች ማለት ነው። አሁንም ቢሆን የምታስበው ስለ አንድ ነገር ነው። ቢሮ ውስጥ ያለ ነገር እንዴት እንዳይታወቅባት ተጨናንቃ እንግዲህ ወደዛና ወደዚህ እንቀሳቀሳለሁ ስትል ደግሞ መልሳ እዛው አልጋ ላይ በቁሟ ደግሞ ወደ ምሪት ላይ ተወርውራ ወርቃለች ማለት ነው። ከዛ በኋላ እንግዲህ ሩቲ ሄዳ ቢሮው ስትበረብር ድንገት ማነው ዳዊት? ይደርስባታል ተከታትሏት ነበር። አንቺ ግን ምን ፈልገሽ ነው እዚ የመጣሽ የእህትሽን ቢሮ የምትበረብሪ? ምንም እንዳትዋሽኝ። ከዚህ ቀደምም እኔ በሌለሁበት ከቢሮ የሄዳም ነበር ብላሻለች እና አሁንም ደገምሽው። ምን፣ ለምን እንደሆነ ልታብራሪ እንድቻያለሽ? አሁን ላይ አልችልም፣ ሲደርስ እነግርሃለሁ አለችው ለዳዊት። እሩቲ፣ አሁን የምፈልገው ነገር አላገኘሁትም። እሩቲ፣ አታናጅኝ። እኔ እድል ሰጥቼሻለሁ። ምን ፈልገሽ ነው እዚህ ቢሮ የመጣሽው እንዴ? አንተ ለምን መጣህ? አለች ጉድፈላ አለ እኔ እኮ አንቺን ተከትዬ ነው የመጣሁት አለ። ደግሞ በር ላይ የሆነ ልጅ የተሸፋፈነ ሰው አብሮሽ ነበረ። ቆይ ማን ያነ ሲላት፣ አንድም አውቀ ጓደኛ ነው አሌሮቲ። ለምንድን ነው ታዲያ የተሸፋፈነው? ፊቱን ለማየት መሞክር። ፊቱን በፍጹም አላየሁትም። አለባበሱ እንደዛ ስለሆነው እሽ፣ ተይውሱን። እኔ ዋናው ጥያቄ እዚህ ምን ልታደርጊ ከሳሩን ቢሮ መጣሽ? ወረቀቶቹን ደግሞ ዝርግፍግፍ አድርገሽ ብትንትን አረግሽባት እንዴ? አሁን እኔ በቃ እህቴን አላምናትም፣ በቃ አይገባህም፣ አለችው። በምንድን ነው የማታምኒያት አላት። አንተ ራስህ በቀደም መጣህ አልነበረም ልታጣራ፣ እኔም አሁን ላጣራ ነው የመጣሁት። ግን ምን እንደመጠረጥሪ ብት ነግሪኝ ትቻለሽ፣ እኔ ደግሞ ለማረጋገጥ ነው የመጣሁት። እኔም የማላውቀው ነገር አለ ወይ ሲል ይጠይቃታል። ነገሩን ወደ ሌላ ነገር አትውሰጂው አላት። አይ ውስጥሽ ያለውን ጥላቻ አስወግጅ። እኔ የገባችበት ችግር ካለ ለማወቅ ነው አላት። ይህ ሁሉ ነገር ምን አውቀሽ ነው አላት። አንተ ብቻ ነ እንዴ ስለ ቤተሰብ የምትጨነቅ? እኔም እኮ ህቴና ስለ ህቴ መጨነቅ ያሳስበኛል። አንቺ መጨነቅ ያለብሽ አንድና አንድ ስለ ትምህርትሽ ብቻ ነው መጨነቅ ያለብሽ። ትምህርትሽን ተማሪ፣ ይህኛውን ይከታተለዋሉ አላት። ግን ህይወቷን ሊያድን የሚችል ነገር መፍትሄ ልፈልግለን ነው ግን ይህን ጭንቀት ሽን ይገባኛል። ግን እየመጣሽ ይህን ነገር ባትበረብሪባት መልካም ነው። እዚህ ሁሉ ያለ ወረቀት ሁሉ በጣም ትልቅ ነገር የያዘ ነው እና እባክሽ ሲላት እዚህ አንድ ነገር ቢፈጠር ግን አላዝንላትም ነግሬ ያለሁኝ አለችው። ከዚህ ነገር ውስጥ እጅሽን አውጪ፣ እኛ ጉዳይ ለእኛ ተዉና፣ የራስሽን ትምህርት ትኩረት ስጪ። እህታችን ከምንም በላይ ታስፈልገናለች። አሁን ቤት ውስጥናት ውጪ ከዚህ ቢሮ ብሎ እንግዲህ ዳዊት ያስወጣታል ማለት ነው። ከዛ በኋላ እንግዲህ ዳዊት ያንን ዶክሜንቷን ሁሉ የሳሩንን ሰብስቦ ካስገባላት በኋላ ሁለታቸውም እንግዲህ ቀጥ ብለው ወደ ቤት ነው የሄዱት። ግን አጋጣሚ ሳሩን ስልክ ይደወልላትና ስልኩን ታነሳለች። ስልኩን አንስታ ሄሎ ትላለች። ከዛ አቤት አለች። አዎ ደህና ነኝ አለች። ከዛ በኋላ ቢሮዋ ላይ ወንድሟ እናቷ መተው እንደነበሩ ሪፖርት ነገሯት ማለት ነው። የበሩን ቁልፍ ቀይሩት። እሺ አመሰግናለሁ ስትል ዘጋችው። በጣም ደግሞ አሁንስ ምን ፈልገው ነው የሚከታተሉኝ እነዚህ ልጆች? ከንድ ሊያሳብዱኝ ነው። እንዲ እያለች እንግዲህ እንግዲህ ሳሚ ደግሞ መጣና ሳሩን ከነቃሽ ቆየሽ አላት። ምን ሆነሽ የተበሳጨሽው ሲላት፣ እንደዚህ ሁኜ እንኳ አይተውኝም እንዴ። ምን ነው? ሩትና ዳዊት ናቸው። ለምንድነው ቢሮ ምን ይሰራሉ? እንዴ አገረሸባቸው እንዴ? አለ ደግሞ። ሳሚን እስኪ ልጠይቅ አድርገውና እኔ ወንጀል ብሰራ ታጋልጠኛለህ ታሳልፈ ትሰጠኛለህ? እንደ ወንጀሉ እንደ ስራሽ መደባል አላት። ለነገሩ አንተም የነሱ ቢቄነህ፣ አለች ስታጠፊ እያየው ዝም ልልሽ ነው እንዴ አላት። አንተ ሁልጊዜ ስታጠፋ እኔ ዝም እያልኩ እየሸፋፈንኩላህ አይደለም እንዴ አለችው። ሳሩን አይ እንደዚህ ያለውን ነገር ሲመጡ ትጠይቂያቸዋለች፣ ለምን እንዲሄዱ። ስለዚህ እኔ ለሆስፒታል አግኝቼልሻለሁ፣ ነገ ቀጠሮ አስይዤልሻለሁ። ምንም ተስፋ የለኝ እባክህ አለችው። እንደዚህ ማ ተስፋ አትቁረጪ፣ ደህና እንደምትሆኚ እርግጠኛ ነኝ አላት። ሳሎኑ ናፈቀኝ፣ ሳሎኑ ሳይታፍኝ የመሞትን መሞት መሰለኝ አለችው። ምን ችግር አለ እኔ ወስድሻለሁኝ፣ ኔሉ ውሰድሽ ብሎ እንግዲህ ወደ ሳሎን ወሰዳትና ሳሎን ላይ ሂዳ ቁጭ ስትል

በጣም አዝና በጣም አዝናግን ሁሉንም ነገር ሰምታ ህይወት ወደ ውስጥ ገባች ከዛ ዳዊትና ሩቲ መተው ቁጭ አሉ እና እህቴ አላት ዳዊት እንዴት ነሽ አሁንም አልተሻለሽ ማለት ምልታደርጉ ነው ቢሮ የሄዳችሁት እኛ ቤት ሳንደርስ መረጃ ደረሰች እናንተ እንደፈለጋችሁ ቢሮ ዘው ብላችሁ የምትገቡበት ነው እንዴ የስራ ቦታ ኮን እናንተ ማና ናችሁ ሚስጥር እኮ አለ አትና ደጅብን እኛ ቢሮ ሄር ነው እንዳመመች ለመናገር ነው ስራሽ እንዲሸፍኑልሽ ነው ራት አስቁኝ ይህንን እንዳምናችሁ አጠብቁኝ። ካልፈለግሽ አትመኝ፣ አለች ጥንከር ብላ ሩታ። እኔ ብሞት ምን ትጠቀማላችሁ? ወንድሜ ያለች እውነት ነው አለቻት ሩታ። ኧረ፣ ጠላትሽ አትሙችብን ተይ እንጂ፣ ደግ ደጉን አስቢ አለች። እኔ በቃ ወደ ክፍል መግባት እፈልጋለሁ ብላ ሩቲ ወደ ክፍሉ አገባች ማለት ነው። እሺ አሉና በጣም እያዘነ ያንተ ሲሆን የዚችን የሕፃን ልጅ ምን እያስተማርካት ነው አለችው። እባክሽ እህቴ መጥፎ ነገር እንዲናገር አትገፋፊኝ፣ አላት ዳዊት። ከዚህ በላይ ምን ልታደርገኝ ነው? ሁልጊዜ እንደሰላይ ከጀርባዬ እንደሄዳችው ነው። ግን አንቺ ያደረግሽው ነገር የማሰሪው ነገር ካላለሽ ለምን የምትጨነቂው? አሁንስ ሰለቻችሁኝ። እውነትም ዳዊት፣ ሁሉ ነገር ከአቅሜ በላይ ሆነ፣ ሰለቸን። ያጋጠማል በህይወት እስካለሽ ድረስ ብዙ ነገር ያጋጥምሻል አላት። ግን ሁሉን ነገር መጋፈጥ አለብን ማሸነፋል አለብን እንኖረዋለን እንጂ አይኖረንም አለቻት። ሰሚና የእሷ ህይወት የሉም እንዴ? ውሻ በቀደደው ጅብ ቢገባ አይደለ እነሱ እናንተ መንገድ ተከትለው ይሆናል አለችው። ወይ ጉድ አለና ሳሮን፣ እባክሽ የተፈጠረውን ነገር ለማየን ንገራ ሲላ በፍጹም አይሆንም አለች፣ እናቴ እንዲታቅብኝ አልፈልግም አለች። ከዛ ህይወት እንግዲህ ወጥታ ለወንድሟ ደውላ መረጃውን አግኝቻለሁ እዛው ቦታ ነው የህይወት ልጅ ያለችው፣ እኔን እሄዳለሁ ይዣት እመጣለሁ፣ እርግጠኛ ነኝ መረጃው ላይ አግኝቻለሁ አለችው እና ቀጥ ብላ እየሄደች ስትል ህይወት የህፃኗ ድምፅ እየሰማች ሄደችና ልክ ህፃኗ ላይ የደረሰችበት ስትደርስ አገኘቻት ማለት ነው። ከዛ ሳሚ ደግሞ ተገጣጠሙና ሳሚም አጨበጭበላት ማለት ነው። መንገዳቸው የህይወትን ልጅ መፈለግ እንደሆነ ሁለታቸውን አገናኛቸው ማለት ነው። የህይወትን ልጅ አግኝታታለች ሩቲ። ከዚህ በኋላ ግን ሳሩን መንቀሳቀስ ስለማትችል ምንም የምታደርገው ነገር የላትም ማለት ነው። ውድ ተመልካቾቼ፣ የህይወት መንገድ እንግዲህ የዛሬው በዚህ ተጠናቋል። ቀጣይ በሌላ ከምንገናኝ ላይክ ሸር እያደረጋችው አበረታቱኝ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።